ማቲዎስ ወንጌልን የጻፈው ለአይሁዳውያን አንባቢዎች እንደጻፈ የእግዚአብሔር ቃል ይናገራል። ማርቆስ ወንጌል የጻፈው ለሮማውያን እንደሆነ የእግዚአብሔር ቃል ይናገረናል። ይህ ወንጌል የተጻፈው በ55 እና በ65 ዓመት ገደማ ከኢየሱስ ከኢየሱስ ሞት በኋላ በሰላሰኛው ዓመት ጻፊው ራሱ ማነው? ማርቆስ ነው። በጥንቃቄ የእግዚአብሔርን ቃል ዘግቦታል። የማርቆስ ወንጌል የጴጥሮስ ስብከት እንደሆነ ይህ ስብከት ማርቆስ የተባለው ዮሐንስ እንዳቀነባበረ መልክ አስይዞ እንዳቀረበ ሐዋርያ ሥራ ምዕራፍ 10 ከቁጥር 37 ላይ ልንመለከት እንችላለን። ዋናው ዛሬ የስብከቴ ሐሳብ ይዤላችሁ የመጣሁት ትንሽ ስለ ማርቆስ አንድ ሜን ፖይንት የሆነ ነገር ላስጨብጣችሁ ብዬ ነው የተናገርኩት! ወደ ዋናው ሐሳብ ላይ ሲገባ ዛሬ ቅድም እንዳነበብኩላችሁ የማርቆስ ወንጌል ምዕራፍ 11 ከቁጥር ከ1 እስከ 11 ድረስ ያለውን ቃል ይዤላችሁ መጥቻለሁ። ክብር ለኢየሱስ ይሆን። የስብከቴ ርዕስ ፈታችሁ አምጡልኝ። የስብከቴ ዋናው ርዕስ ደግሞ ኢየሱስ ፈታችሁ አምጡልኝ ካለ ምን ይሆናል? በሚለው ሀሳብ እንመለከታለን። ክብር ለጌታ ይሆን። እንደገናም የእግዚአብሔርን ቃል ከአንድ ስፍራ እንመለከታለን። የማቴዎስ ወንጌል ምዕራፍ 21 ከቁጥር ከ1 እስከ 11 ድረስ ያለውን ቃል እንድታነቡ ፈልጋለሁ። የማቴዎስ ወንጌል ምዕራፍ 21 ከቁጥር ከ1 እስከ 11 ድረስ ያለው የእግዚአብሔርን ቃል እንዲህ ይላል። በጌታ በኢየሱስም አነባለሁ። ወደ ኢየሩሳሌም ወደ ኢየሩሳሌም ቀረበ፣ ወደ ደብረ ዘይት ወደ ቤተ ፋጊያ ሲደርስ፣ ያን ጊዜም እንዲህ አላቸው፤ ፊታችሁ ወዳለችው መንደር ሂዱ፣ በዚያም ጊዜም የታሰረች አህያ ውርንጫ ከእርሷም ጋር ታገኛላችሁ፣ ፈታችሁም አምጡልኝ። ማንም እንዲህ ብላችሁ ለጌታ ያስፈልጋል ብለው ወዲያውም ይሰዳቸዋል። ለጽዮን ልጅ ሆኖ እያለ የእግዚአብሔር ቃል በደንብ ይናገራል። እናንተ ምዕራፉን ሁሉም አንብቡ። ማርቆስ ወንጌል ምዕራፍ 11 ከቁጥር ከ1 እስከ 11፣ የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 21 ባለው እንድታነቡ በትሕትና አሳስባለሁ። ይጀላችሁ የመጣሁት ኢየሱስ ፈታችሁ አምጡልኝ ካለ ምን ይሆናል። ሃሌሉያ። ኢየሱስ ፈታችሁ አምጡልኝ ካለ ምን ይሆናል? መክበር ይሆናል፣ መሾም ይሆናል። ማንም ቢጠይቃችሁ እንዲህ በሉ ለጌታ ታስፈልጋለች፣ ለጌታ ያስፈልጋል። ሄዳችሁ ፈታችሁ አምጡ፣ ዛሬ የሚል መልእክት አስተላልፋለሁ። ኢየሱስ ፈታችሁ አምጡልኝ ካለ ክብር ማየት ይሆናል፣ ኢየሱስን መከተል ይሆናል። ሃሌሉያ። ሃሌሉያ ዛሬ የታሰረች ውርንጭላ በኢየሱስ ስም ትፈታለች። ኢየሱስን መከተል ክብር ነው። ኢየሱስን መከተል ደስታና ድል ነው። ጌታ ታስፈልጋለህ ካለ ማንም ሊገለግል አይችልም። ትፈታለህ፣ ትፈቻለች። ሂዱና ፈታችሁ አምጡ ተብላችኋል። ሁለተኛ አስቀድሞ የተነገረ ትንቢት ነበር በዘካርያስ ሆዶ ስለ ኢየሱስ ክርስቶስ በውርንጫ ተቀምጦ እንደሚመጣ ተነግሮ ነበረ። ዘካርያስ መጽሐፍ ምዕራፍ ዘጠኝ ከቁጥር ዘጠኝ ጀምሮ ያለውን አንብቡ። ሃሌሉያ ክብር ለኢየሱስ ይሁን። አስቀድሞ የተነገረው ትንቢት ይፈጸማል። ዛሬም እንዲሆናል ይፈጸማል። የተነገረው ቃል ይፈጸማል። የተነገረው ትንቢት ይፈጸማል። እግዚአብሔር ያለው በሕይወትሽ ላይ ተስፋ አትቁረጪ። ኢየሱስ ጌታ ነው። ሂዱና ፈታችሁ አምጡልኝ። ያልተጠበቀች በሰው በማንም ወገን ያልታየች ዛሬ ትፈለጋለች። ማንም ያላሰባት ዛሬ ትፈታለች። ሃሌሉያ! ለተጠቃች ኢየሱስ ደራሽ ነው። ለተጎዳች ኢየሱስ ደራሽ ነው። ይቺ ውርንጭላ እየተጎዳች ነበር። በአንድ ቦታ ብቻ ታስራ ነበር። ኢየሱስ አይቷት፣ አስቀድሞ የሚያውቅ ጌታ ከደቀ መዛሙርት ውስጥ ልቱን ላከና ሄዳችሁ ፈታችሁ አንድ የታሰረች አላት ዛሬ ሄዳችሁ ፈታችሁ አምጡ ኢየሱስ እናንተን ይልካችኋል ክብር ለኢየሱስ ይሆን ሃሌሉያ ኢየሱስ በአንተ ላይ ሆኖ ተቀምጦ ለህዝቡ ደራሽ ያደርግሃል ኢየሱስ በአንቺ ላይ ሆኖ ለተጠቃው ህዝብ ደራሽ ያደርጋል ኢየሱስ በአንተ ላይ ሲቀመጥ ክሳት አይታይም ኢየሱስ በአንቺ ላይ ሲቀመጥ ክሳት አይታይም ሃሌሉያ ሃሌሉያ! ሃሌሉያ! ኢየሱስ በአንተ ላይ ሲቀመጥ ባዶነት አይታይም። ኢየሱስ በአንቺ ላይ ሲቀመጥ ማንኛውም ክፍተት አይታይም። የታሰረች ውርንጭላ ዛሬ ትፈታለች። ሃሌሉያ! ኢየሱስ ፈታችሁም አምጡልኝ ካለ ሶስተኛ፣ አንዳንድ ፈሪሳውያኖች እንዲህ አሉ። ደቀ መዛሙርትን ዝም እንዲያሰኝ ለኢየሱስ እንዲህ አሉ፣ እባክህ ንገራቸው እነዚህ ደቀ መዛሙርት ዝም እንድሉ ስል። ኢየሱስ ግን እንዲህ አለ፣ እነሱ ዝም ብሉ፣ ድንጋዮች ያጨበጭባሉ አለ፣ ይጮኋሉ አለ። ሉቃስ ወንጌል ምዕራፍ 19 ከቁጥር 40 ላይ። ዝም አትበሉ፣ ተናገሩ። የሚፈታ ሰው አለ። ዝም አትበይ፣ ተናገሪ፣ ጸልይ፣ ይፈታል። ሃሌሉያ! በማንም ያልተጀመረ ባንቺ ይጀምራል። በማንም ያልተጀመረ አዲስ ነገር ባንተ ይጀምራል። ሃሌሉያ ሃሌሉያ። አንዳንድ ተንኮለኞች ከመች ከመች አትሞትም ሊሉ ይችላል። ቺ ምንድና ቱርንጭላ አትሞትም፣ አታስፈልግም ሊሉ ይችላል። እግዚአብሔር ግን ዛሬ እንዲህ ብሎሻል። ታስፈልግ ያለሽ ታስፈልጋለሽ። እጠቀምሃለሁ፣ ባንተ ላይ እቀመጣለሁ፣ ወደ ዓለም ሁሉ እራመዳለሁ፣ ቀንበርን እሰብራለሁ፣ ለታሰሩት እግዚአብሔር ባንተ ሆኖ እፈታለሁ ይላል። ስለዚህ ፈታችሁ አምጡ ተብላችኋል። አራተኛ ላይ ኢየሱስ ፈታችሁ አምጡልኝ ካለ ምን ይሆናል? መፈታት ይሆናል። መፈታት ይሆናል። የማዘው ፈታችሁ አምጡልኝ ብሎ የሚያዘው ዋናው ፈጣሪ ኢየሱስ ነው። እህቴ ሂጂ ዛሬ ተናገሪ፣ ለእህትሽ ተናገሪ፣ ለወንድሜ ተናገር። እንዲህ የሚል መልእክት መጥቷል። ሄዳችሁ ፈታችሁ ጣም ጡሊ ሃሌሉያ! የሚፈታ ሰው አለ፣ ዛሬ ይፈታል። ኮላቫሳቶሪያ ሬባዲና ሬባ ዲና ማሻ ግላንቶር ደና ማሳ ፕሮዳ ቀን መጣ ለዛች ለውርንጭላ ለተጎዳች ወገን ያላት ወገን አልባ ለሆነች ጠያቂ ያላት ጠያቂ አልባ ለሆነች ቀን መጣ ልትፈታ ልትጎበኝ ንጉስ በሷ ላይ ሊቀመጥ ንጉስ በሷ ላይ ተቀምጦ ወደ ዓለም ሁሉ ሊዞር እን መጣ። ሃሌሉያ ይሄን ቃል እየተናገርኩ ያለ ሁላችሁም እንድታደምጡ እፈልጋለሁ፣ እንዳታቆሙ እፈልጋለሁ። እግዚአብሔር እስከመጨረሻ ድረስ አድምጡ። አስገራሚ መልእክት ይተላልፋል። ሰብስክራይብ አርጉ፣ ደግሞ የደወል ምልክትን ተጫኑ። ኢየሱስ ጌታ ነው። ኮምንት ላይ እንዲብላችሁ ተናገሩ። ይፈታል። የኔ ነገር ተፈታ፣ የኔ ነገር ተፈታ፣ የኔ ነገር ይፈታል፣ የኔ ነገር ተፈታ እያላችሁ አውጁ። በረከትም ያለው በአፍ ላይ ነው። ኢየሱስ ጌታ ነው።